የዘንድሮ 2025 ኢትዮጵያን ቲክቶክ ጂ ግሩፕ ቲክቶክ ክሬቲቭ አዋርድ በርካታ ነገሮች የተስተናገዱበት ሆኖ አልፏል። እንግዲህ ከጥሩ ጎን ስንነሳ ትናንትና ማብራይ ኃላፊነትን መወጣት በሚል ዘርፍ ላይ ዶክተር አብይ ታደሰ መሸለሙ ማሸነፉ ይታወሳል። እንግዲህ ይህን ሽልማት ከተቀበለ በኋላ ይህ ሽልማት ለእኔ ሳይሆን ለማስተራብነት ይገባዋል በሚል የተሰጠውን ሽልማት ለማስተር ማስተላለፉ ይታወቃል። እንግዲህ ማስተራብነትም ወደ መድረክ ወጡ። ይህን ሽልማት ከተቀበለ በኋላ አይ አንተ ከፈቀድክልኝማ ይህ ሽልማት የሚገባኝ ለእኔ ለእኔ ሳይሆን ለመልእክተኛው ነው በሚል መልእክተኛውን ወደ መድረክ ጋብዞ ሽልማቱን ለመልእክተኛው ሰጥቷል። እንግዲህ መልእክተኛው መድረክ ላይ ከወጣ በኋላ ይህ የሚገባኝ ለእኔ ሳይሆን ለእናንተ ነው በሚል ሲገባበዙ ተስተውሏል። እንግዲህ ሁለት ሶስቱም ተስማምተው ይህንን ሽልማት ማህበራዊ ኃላፊነት መወጣት በሚለው ዘርፍ ላይ ለዶክተር አብይ የተሰጠውን ሽልማት ሶስቱም በጋራ ፓስተር አብነት፣ መልእክተኛውና ዶክተር አብይ ታደሰ በጋራ ይህንን ሽልማት ወስደዋል ማለት ነው። እንግዲህ እኛ ኢትዮጵያውያን እንዲህ ነው የሚያምርብን። ከኔ ይልቅ አንተ ትሻላለህ፣ አንተ ጥሩ ፐርፎርም አርገሃል፣ አንተ ጥሩ ሰርተሃል በሚል ያደረጉትን ተግባር ሌሎች ልንወራረስ፣ ልንወስደው የሚገባ ተግባር ነው። ምክንያቱም አንዳንዶች ላይ ያየነው ጸባይ፣ እኔ ለምን አልተመረጥኩም፣ እኔ ከክሌ ይሻላለው የሚሉ ጸባዮችን አይተናል። እንግዲህ ከምርጫው ጀምሮ በርካታ ሰዎች ቅሬታ ሲያነሱ፣ እኔ ከሌ ተመርጦ እኔ ሳልመረጥ መቅረት አልነበረብኝም በሚል በርካታ ቅሬታዎችና ትችቶች ሲቀርቡ ነበር። ነገር ግን ይህንን ቅሬታ እነዚህ ሶስት የኢትዮጵያ እንቁ ልጆች ውሸት ሲያደርጉት ተመልክተናል። ምክንያቱም ይህ ለአንተ ይገባሃል ለእኔ አይገባኝም፣ እኔ አንተ ከኔ የተሻለ ሰርተሃል፣ ስለዚህ ይህ ሽልማት የሚገባ ለእኔ ሳይሆን ለአንተ ነው በሚል ሶስቱም ሲገባበዙና መልካም አድርገሃል ጥሩ ሰርተሃል፣ ስለዚህ ይህ ለአንተ ይገባሃል በሚል ያደረጉትን ተግባር በእውነቱ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 ተሸላሚ ኖሚኒ ሆና ሳይሆን እንድትሸልምና የተመረጡ እጩዎችን ዝርዝር በማንበብ አሸናፊውን ለህዝብ ይፋ እንድታደርግ እንጂ ኢየሱስን እንድትሰብክ አይደለም፣ በሚል በርካታ ሰዎች አስተያየታቸውን እየሰጡ ነው። እንግዲህ ማስተዋል ወንደሰን ይህን ከተናገረችው በኋላ ለእርሷ መርስ የሚመስል ነገር ቲክቶከር አዶናይ የሚከተለውን ነገር አስተላልፏን ተከታትለን ማርያም ማርያም ማርያም ማርያም ማርያም ማርያም ስሟን እጠራለሁ። ሁሌም ቪዲዮን ከተመለከታችሁ ማርያም። እንግዲህ ቲክቶከር አዶናይ ማስተዋል ወንደርሰን ኢየሱስን ተቀበሉ በሚል ካስተላለፈችው መልእክት በኋላ ለእርሷ ይህንን ማርያም ማርያም የሚለውን የተናገረው ቲክቶከር አዶናይ ለእርሷ የሚሆን መልስ ነው፣ ይህንን በመናገሯ የሰጠው መልስ ነው እያሉ በርካቶች ሀሳብ አስተያየታቸውን እየሰጡ ይገኛሉ። እንግዲህ ይህ ጉዳይ ጽንፍ ይዞ እንግዲህ ወደ ሃይማኖት ዞሯል ማለት ነው። ጉዳዩ ወደ ሃይማኖት ባይዞር ጥሩ ነው። ሁሉም አምላኩን መድረክ ላይ በተገኘው አጋጣሚ ቢያስተላልፍ የተሻለ ነው እንጂ በዚህ መልክ ባይሆን ጥሩ ነው። እንግዲህ ማስተዋል ወንዶ ሰን የሰራችው ነገር ጥሩ ባይሆንም ነገር ግን ቲክቶከር አዶናይም በዚህ መልኩ ለእርሷ በሚመስል መልኩ የሰጠው መልስ እንግዲህ ብዙዎችን እያነጋገረ ነው። በርካቶች ሀሳብ አስተያየታቸውን እየሰጡ ነው። እንግዲህ ከዚያ በኋላ መድረክ ላይ የወጡ ሰዎች እንግዲህ በሚያምኑት አምላካቸውን እያመሰገኑ ነው። የነርሱ የተመራጮች ወይም ደግሞ አሸናፊዎች መድረክ ላይ ወጥተው አምላካቸውን ባያመሰግኑ ቢያመሰግኑም ችግር የለውም እየተባለ ነው። ነገር ግን እጩ ሳይሆኑ ወይም ደግሞ የቲክቶክ አሸናፊ ሆነው መድረክ ላይ መድረ ንግግር እንዲያደርጉ ያልተመረጡ ሰዎች ግን በዚህ መልክ መልእክታቸውን ማስተላለፋቸው ተገቢ አይደለም። ስለዚህ እንዲህ አይነት ነገሮች መቀጠል የለባቸውም ማስተዋልደ ወንዶሰን ለሌሎች ሮል ሞዴል መሆን ነበረባት። ነገር ግን ይህን አላደረገችም የሚል ቅሬታ ተስተናግዷል። እንግዲህ አዶናይም ለዚህ መልስ በሚመስል መልኩ ማርያም ማርያም በሚል ከፍ አድርጎ መልእክቱን አስተላልፏል። እንግዲህ ቲክቶከር አዶናይ መጀመሪያ ላይ እንግዲህ ቲክቶከር አዶናይ አራት ሽልማቶችን ማሸነፉ ይታወሳል። በመጀመሪያው የመጀመሪያውን ሽልማት ሲያሸንፍ እንዲህ አይነት ነገሮችን አላስተላለፈም። ነገር ግን ማስተዋል ወንድሰን ይህንን ኢየሱስን ተቀበሉ የሚለውን ስብከት ወይም ደግሞ መልእክት ካስተላለፈች በኋላ በዚህ ጉዳይ የተናደደ ይመስላል። እንግዲህ መድረክ ላይ ወጥቶ ማርያም ማርያም በሚል መልእክቱን አስተላልፏል። ይህ ጉዳይ የተለየ መልክ እየያዘ ይመስላል። ይህ ነገር ባይሆን ጥሩ ነው። ስለዚህ ሁላችንም ከዚህ ድርጊት መቆጠብ መቻል አለብን። ኮስት ብትነግሪኝ፣ የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው። ሌላው በሰፊው መነጋገሪያ የነበረው በትናንትናው ዕለት ቲክቶከሮች ያሳዩት ያለባበስ ስታይልና ሁኔታ እጅግ በጣም ብዙ ሰዎችን እያስገረመ ነው፣ እያሳሰበ ነው። ምክንያቱም ይቺ ቲክቶከር ስትጠየቅ የልብስሽ ዋጋ ስንት ያወጣል ተብላ ስትጠየቅ ኢሚሊየንስ ማለቷ ብዙዎችን አናዷል። ምክንያቱም ይች ልጅ የለበሰችው ግማሽ የሰውነቷ ክፍል ነው፣ ነገር ግን በሚሊየንስ ደረጃ አውጥቼበታለሁ በሚል እያስተላለፈችው መልእክት ብዙዎችን አናዷል። ከዚያ ባሻገር ደግሞ እንግዲህ የኢትዮጵያን ባህልና ወግ አለባበስ የሚመጥን አይደለም። ነገር ግን ህዝቡን በእንደዚህ አይነት መልኩ እያለማመዱት ይገኛሉ። ይህ አለባበስ የውጭ ዘፋኞችና የውጭ አክተሮች የሚለብሱት ነው። ነገር ግን ወደኛ ሀገር አምጥተው የእኛን ባህልና ወግ በመጣስ በእንደዚህ አይነት መልኩ የተለየ መልእክት ለማስተላለፍ እንደ ከዚያ በተጨማሪ ደግሞ ህብረተሰቡ የተለየ ባህልና ወግ እንዲኖረው እያደረጉ ነው በሚል በርካታ ቅሬታዎች እየተነሱ ነው። እንግዲህ ይህን ጉዳይ የሚመለከታቸው አካላት ጣልቃ ገብተው ማስተካከል መቻል አለባቸው። በጣም ለእኛ ሀገር የሚመጥንና የሚሆን አይደለም እየተባለ ነው። በርካቶች ቁጣቸውን እያሰሙ ነው። ይህ ነገር እንግዲህ እናንተ እንዴት ትመለከቱታላችሁ? ሀሳብ አስተያየታችሁን ኮሜንት መስጫ ሳጥኑ ላይ አስቀምጡልኝ እያልኩ ወደሚቀጥለው እንለፍ። እንግዲህ ይህን አለባበስ ባየንበት፣ ጥሩ አለባበስና የሀገራችን ባህልና ወግ የሚመጥን አለባበስም የለበሱ ቲክቶከሮች እንዳሉ አይተናል፣ ተመልክተናል። እንግዲህ ከነዚህ ቲክቶከሮች መካከል ባህላቸውን ወጋቸውን ያስተዋወቁ ቲክቶከሮች መካከል ቲክቶከር ዩቲናስ አንዷ ናት። እንግዲህ ቲክቶከር ዩቲናስ በሚገርም አለባበስ እጩ ሆና አሸናፊ ሆናለች። እንግዲህ ይህን አለባበስ የውጭ ስታይል የእኛን ሀገርና ባህል በማይመጥን መልኩ የለበሱ ቲክቶከሮች እንዳሉ ሁሉ ቲክቶከር ዩቲናስ ደግሞ በእንዲህ አይነት መልኩ በእንዲህ አይነት ድንቅ አለባበስ ባህልና ወግ ያሳየችበት መንገድ ብዙዎችን ያስደሰተ ነው። ስለዚህ ቲክቶከር ዩቲናስ ይበል የሚያሰኝ በጎ ተግባር አድርገሻንላ፣ ይገባሻንልና፣ ይህ ሽልማት እንግዲህ የናንተ ነው። እንግዲህ ቲክቶከር ዩቲናስ፣ ይህ ሽልማት ይህ መኪና የገዛሁት በእናንተ ታብ ኮፒ ሊንክ ሼር ነው። እንግዲህ እናንተ የአምስት አመት ፎሎወሮቼ በጣም አመሰግናለሁ የሚል መልእክት አስተላልፋለች። እንግዲህ ዩቲናስ የእሷን ቤተሰቦቿን ለዚህ ደረጃ ያደረሷትን ሰዎች አልረሳችም፣ በሲኬቷም አስታውሳችኋለች። ይህም በማስታወስ አመሰግናለሁ የሚል መልእክቷን አስተላልፋለች። እንግዲህ ዩቲ በጣም እናመሰግንሻለን። ከዚያ በተጨማሪ የትናንትናውን ቲክቶክ አዋርድ ወይም ደግሞ የመኪና ሽልማት አዶናይ በማሸነፉ እጅግ ደስተኛ እንደሆነችም መልእክት አስተላልፋለች። እንግዲህ ይህ ልምምድ ነው ሊጋባብንና ወደ ሌሎች ሊዛመት የሚገባው። ምክንያቱም ከተሸነፍን ሌላ ሰበብ ሳና በዛ ተሸንፍ ያለው ስለዚህ ያሸነፉ አካል ይገባዋል። የሚል መልክት ማስተላለፏ ለብዙዎች ይበል የሚያሰኝ ነው። እንግዲህ ዩቲናስ መልካም እድል እንዲገጥምሽ እንመኛለን። እናመሰግናል።